አሰላሙአሌይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የቤተሰቡ እንዴናችሁ? ሰላም ናችሁ? ናችሁይ እኔ ያለው አልሐምዱሊላህ። እንግዲህ የኢድ እንጀራ ጋገራ ማለት ነው። የኢድ እንጀራው እየተጋገረ ነው። አልሐምዱሊላህ። ያው ቤተሰቦች ጋር እንደዚፏ ፈሸሽ እያልኩኝ አሳለፍኩኝ። አልሐምዱሊላህ በጣም ደስ ብሎኛል። ያለ ሰው መቼም ማለት ነው ያለ ሰው በጣም ሀሁሉም ደረጃ ይደርሳል። አልሐምዱሊላ በሰው ሀገር ስንትና ስንት ኑሬ ቤተሰቦች ጋር ተገናኙች እንዲህ ሽክፍ ብሎ ማሳለፍ በጣም ደስ የሚለው እና እንጀራ መጋገር እስኪ ያስታውሱት ማለት ነው። እንግዲህ ስጋውም ተጥዷል፣ እንዲህ የምታዩት ማለት ነው። እንጀራውም ተጋገረ ነው ሁሉም እያነሳው ነው። በዛብ ጊዜ ማለት ነው እንግዲህ ስጋውንም እንዲህ የምታዩት እንትን ብሏል። አሁን ሊጨመር ነው ወደ መቀቀሉ ማለት ነው። በነገራችን ላይ እንዲህ ቤተሰብ ገጠር ስታሄዱ እንትን የለም። ያኔ በቀይ አይፈልጉም ብዙ ጊዜ ማለት ነው። እንግዲህ ወንድም የስጋ እያስገባ ነው። እየቀረጥኩት ነው

ከተፍከት ታድሮ መብላት እንዴት ነው የሚጥመው? ወላይ የኛ ሀገር ስጋ በጣም ነው የሚጣፍጠው ማለት ነው። የሁሉ ለሌት ነው የሚለው በጣም ነው የሚጣፍጠው። እና ለሀገራችሁ ያብቃችሁ። ቆየት ቆየት ያላችሁት ምትወለ ቤተሰብ ሳለላችሁ ገንዘብ አይጠገብ። እናት አባቶቻችሁ ሳሉላችሁ፣ ቤተሰብ ሳለላችሁ፣ ያው ሳለ ቀሊል ነው ይባል የለ። አይመስለንም እንጂ ምትወለ በጣም ትልቅ ደስታ አለው። ትልቅ ማረግ አለው እና ቤተሰቦቻችሁ በተለይ በተለይ በጣም ቆይታችሁ እናት አባቶቻችሁ ኧረ ልጀኔ ቶሎ ምናምን ሲሏችሁ ኧረ ምን ይዤ የምትሉ ትኖሩ ይሆናል። አልመጣም ንስሱ ሀገር የሚባል ሊኖራችሁ ይችላል እና ኑትወላላቸኋለሁ። እንዲህ የምታዩት እንግዲህ ተጋግሯል፣ ዘራው ተጋግሮ እያበቃ ነው። እስኪ ከሌላ ቦታ ያለውንም አሳያችኋለሁ። ይሄ ከጎጆ የተጋገረው ነው። ይሄ ደግሞ ከትልቁ ቤት የተጋገረው ነው ማለት ነው። ማሻአላ ዘመድ ያዝናጅ ሁሉም ስብስብ ስብስብ ስብስብ ብሎ በጣም እኔ እንጃ። ያው ብዙ ሰው ስለነበረ መቀረጥ ያስፈራል አልቀረጥኩም ማለት ነው። እንግዲህ እንትኑም እየተቁላላ ነው ጨጓራው ማለት ነው። ተቁላላ ሁሉም ቤተሰብ በባንድ እየተሳቀ ሳቀ እየተጫወተ ተበላ። ወላሂ በጣም ነው ደስ የሚለው ምንጃ ከምነግራችሁ በላይ ማለት ነው። በጣም ደስ ያለ ቀና ሳለፍኩት። እንሻላ ደግሞ እናንተንም ለሀገራችሁ አውቅታችሁ ቤተሰቦቻችሁ ጋር ተቸክፋችሁ ይህ ያለ ሀያት የምታሳልፉ አላህ ያርጋችሁ። ደግሞ ባላችሁ አልሐምዱሊላ ብላችሁ ስ ቤት ከሰራችሁ ቤት ከሰራሁ ብላችሁ ልባችሁን አረጋግታችሁ ማለታችሁ ከሀገራችሁ ኑሩ ማለት ነው። እና ሁለሌት የሰው ልጅ እንዲሰራ አይኖርም። ቢያንስ አሁን 12 ዓመት 13 ዓመት በብዛት ነው፣ ሀኛ ሀገር 15 ዓመት ነው የምናድረው። በጣም ጊዜያችንን በሰው ሀገር እንትን እንላል ማለት ነው። እርግጥ መስራት ጥሩ ነው፣ መስራት ይቀይራል ማለት ነው። ቢሆንም መብዛት የለበትም የሰው ላይ በሽተኛ በጣም ከመቆማችን እንትን ወይንም በሽተኛ ነው የምንሆነው። እና ሀይ ራሱ ብታው ጉልበታችንን ጭርስ አድርገን ልንሰራልን እንዲሆነ አንችልም። ለምን በእሱ በሰው ቤት ተቀጥቅጠናል። እሳ እንሰራ ስንቀርስ ቢጎል እሳ ቢያስወጡን እሳ ብለን በጣም ጉልበታችንን ተፈጭፍጨን ስለሰራን ሀይ ራሱ ብዙ ያን ያህል እንትን የለንም ማለት ነው። እና ኑትወለ በጥቅሉ ኑትወለ ውዶችዬ እንግዲህ ስጋው በስሏል። እንዲህ የምታወት እየወጣ ነው ማለት ነው ተዘልዝሎ ላስታውሳችሁ። ተዘልዝሎ ሰርግም ይሁን ምንም ይሁን ሀኝ ሀገር ጉዳይም ያኔ ትልቅ ጉዳይም ትንሽም ጉዳይ ይሁን፣ ዲነታ ሀብትም ይሁን ፍየልም ግመል ይሁን ሲታረድ ያው ተዘልዝሎ የብቻ ነው ምግብ ሲቀረብ የምንታደረው ማለት ነው። እና ይሄ ትዝታ ያለባችሁ የገጠል ልጅ ማለት ነው። የገጠል ልጅ የከተሜ እንኳ ቀይ ወጥ እያለ ነው ብግ የሚባለው ማለት ነው። ቀይ ወጥ ነው እንጂ እንደዚህ እዚህ ስጋውን የብቻ ብቻ አይደረግም። እና ያለ አስታውሳችሁ ብዬ ነው የገጠር ልጅ ወይ የተገጠርተው ልጅ የሆናችሁ ማለት ነው። እናንተ ወደ ላገራችሁ ኑ ኑ፣ ቶሎ ቆየት ያላችሁት ኑት። ወላይ ማለት ሀሱ ሀገር ሆናችሁ ግንስ ቤተሰብም ናንተ መንጋጠጡ አይቀርም። ሀይ ከሆናችሁ ግን